ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአላህ ባሪያዎች ክታባችን መጨረሻ አካባቢ ከእስልምና ወደኋላ ከማፈንገጥ ምክንያቶች የሚለውን እያየን ኻሚሰን፣ አምስተኛው ወሚን አስባብል ኢርትዳድ ወደኋላ ከመመለስ ምክንያቶች፣ አን ዲኒል ኢስላም ከእስልምና ሃይማኖት ወደኋላ ከመመለስ ነጥቦች አምስተኛው አደሙል ሒርስ ያለመጓጓት አለዘዋጅ ጋብቻ ላይ። እናንተ ወጣቶች አግቡ፣ እናንተ የቶች አግቡ እናንተ አባቶች አቅም ካላችሁ ደግማችሁ አግቡ። አግቡ አግቡ አግቡ አግቡ። አላህን ፍሩ። ስንትና ስንት ንቃብ ለብሶ ጋብቻ ያጡ እህቶቻችን አሉ። ስንትና ስንት ቁርአን እያስቀሩ ጋብቻ ያጡ እህቶቻችን አሉ። ስንትና ስንት ዳዋ የሚያደርጉ ጋብቻ ያጡ እህቶቻችን አሉ። አንተ ካላገባቸው ጴንጤ መጥቶ ይጠልፋቸዋል። ከዛ በኋላ መውቀስ ትጀምራለህ። አግባ።

እህቶችንም ከዘሙት ጠብቅ። አግብቶ የፈቱትንም አግባ፣ ብክራም የሆኑትን አግባ፣ ባሎቻቸው የሞቱባቸውንም አግባቸው። እኛ ካላገባናቸው መጥቶ ይጠልፋቸዋል። ከዛ በኋላ ማሰላማ ቤተሰቦቿን መጥታ ትበክላለች፣ ትሄዳለች። አንድ ልጅ ትወልዳለች። ለዝያራ ብላ ስትመጣ አባት ትሰብካለች። ለለቅሶ ብላ ስትመጣ አክስቷን ትሰብካለች። ለሰርግ ብላ ስትመጣ እህቷን ትሰብካለች። ትወስዳለች ትወስዳለች ትወስዳለች ትወስዳለች። እስልምና ይሸረሸራል። ጋብቻ ሰዎች ወደ ኩፍር እንዳይሄዱ ምንጠብቅበት አንደኛው መሰራችን ነው። ምን ሸባቢና ከወጣቶቻችን ጋብቻ ላይ ትኩረት ያለ ማድረግ በህጀቲ በምክናት ቅለተል ማል ገንዘብ የለም ገንዘብ የለም ገንዘብ የለም ገንዘብ የለም በሚል ጋብቻን ይርቃል ወንዶች አረ አላህን ፍሩ አግቡ። አረ ኻሊቃችሁን ፍሩ አግቡ። አረ አላህን ፍሩ። ሴቶችንም ገንዘብ እንዲያመጡ ደግሞ ሳውዲ ልኮ አስር ሺህ ስትልቅ ሎሎ አስር ሺህ አይበቃም እኮ ለቀለም መቼ ይሆናል እያለ እሷንም ቢዚ ያደርጋታል እሱም ጋብቻ የለም እሷም ሀራም ላይ ትወድቃለች። አንተም ሀራም ላይ ትወድቃለህ። አግባ። አላህን የሚፈራ ሰው መውጫ ያበጅለታል። ጋብቻ ብቻ ደግሞ ለድህነት ለመቀረፍም ምክንያትም ጭምር ነው። ወይ ሁለታችሁ ስትገናኙ ርስቁ ይፈሳል፣ ወይ ልጅ ስትወልዱ መጥቶ ይፈሳል፣ ወይ ሁለተኛ ልጅ ስትወልድ መጥቶ ይፈሳል፣ ወይ ሶስተኛ ልጅ ስትወልድ መጥቶ ይፈሳል። አግባ። ስንቶቻችን ነን ለሀገራችን እንኳን ጥሩ ጫማ ሳይኖረን አግብተን። ስንቱ ባለ ሀብቱ ነው ስንቱን ይረዳ። ስንቶቹ ሀብታሙ አንተ ጋር የሌለው ርስክ በእሷ ዘንድ ሊመጣ ይችላል። እሷ ጋር የሌለው በአንተ በኩል ሊመጣ ይችላል። የድሮ አባት እናቶቻችን ምንም ሳይኖራቸው የሚያርሱበት በሬ ሳይኖራቸው ለሌላ ሰው እያረሱ ከዛ ሰው በሬ አምጥቶ እያረሱ አስራ አምስት ልጅ። የአሁኖቹ የአውሮፖች እነዚህ ፍክራ የገባባቸው ሰዎች ፍክራ ተከትሎ ክኒን እያስዋጡ ነው። ክኒን ምን ያበላ ምን ያሰችያው የት ይማራል? ጠጪ እንጂ ወጣቶቹ ደግሞ ወላጆቼ እንደሆኑት መሆን አልፈልግም ይላል። ምን ሆንክ አንተ አንተ ሞኝ፣ ምስኪን ምን ሆናል አባት እኮ እግሩ ላይ ምስማር እየገባ ጠርሙዝ እየቆረጠው እናት በባዶ እግራ ሳንቲም እስኪ ያገዝገባ ድረስ ነግዳም ያሳደገች ምን ሆንክ? ተማርክ እሱ ያልተማረችው ቀራ እሱ ያልቀራችው ተማርክ እሱ ያልተማረው ቀራ እሱ ያልቀራው ምን ያድርጉ? ከዚህ በላይ ምን ነው? ወላጆችን ትወቅሳቸዋል። የአሁኖቹ ክኒን ያሱት ወይ ሁለት ወይ ሶስት ልጅ ነው ያሉት። የድሮዎቹ አስራ ሁለት አንደኛው አሜሪካ ነው። አንደኛው ቻይና ይጭናል። አንደኛው መርካቶ ሱቅ አለው። አንደኛው ሐፊዝ ነው ያሰግዳል። አንደኛው ዳኢ ነው ዳዋ ያደርጋል። አንደኛው ዓሊም ነው ፈትዋ ይሰጣል። ቤቱ ተንበሻብሻዋል። እነሱስ ምንም አልነበራቸውም። አንተ ስትቆጥባለ ትቆጥባለ ትቆጥባለ ይቆጠብባል ይያዛል። በቃ አይሰጥ ለጋሚና መጀመሪያው ተመርከሱ ስንቱ ወላጆችን ናቸው። ገጠር ላይ ግን ይሰራላቸዋል ባሉ ሰዓት አብታሙ ነበር እንደ ያገቡት አረል እኛ ሴት ወለድ ነው ቤት ውስጥ እኮ ነው ቤት ቤት መንደር ላይ ያሉ እናቶቻችን እኮ ነው ያው ወለድ ቤት ሆስፒታል፣ ጤና ጣመ የት እናቅ ነበር የት ይታወቅ ነበር። በአላህ ላይ ተወኩል ነበራቸው። አላህ ነው ለገሳቸው። እኛስ ስልጣኔ ውስጥ ገብተን ብለን መሰልጠን ሳይሆን መሰይጠን ውስጥ ገባን። ከእንዲህ አይነት ስልጣኔ በአላህ እንጠበቃለን። ይሄ ስልጣኔ አይደለም፣ ውርደት ነው። አግቡ ወጣቶች፣ አላህን ፍሩ። ሴቶችም ስትጠየቁ ጣጣ አታብዙ። ባጃጅ አለው፣ መኪና አለው፣ ቻይና ይሄዳል ወይ እንግሊዝኛ ይናገራል ተምሮ አለ ወይ ዲግሪ ይዞ አል ወይ ምን አገባሽ? ምን ያደርግልሽ? ኢማን ካለው አክላቁ ጥሩ ከሆነ አግቢ፣ ውለዱ። ወገይሪ ዛሊከ ሚነል አስባብ ከዚህ ቡጭ ገንዘብ የለም ከሚለው ሌላ ምክንያት ያቀርባል፣ ይደረድራል፣ ይደረድራል። ወላጆች እና ሀጅ ማስተረጋ አለብኝ ይላል። ትምህርቴ ዲግሪ ዶክትሬት ምናምን ይላል። ሌላ ረብሻል፣ ሌላ ረብሻል። ምን ትዳሪ ከለክላ እንደ ባል እንደውም ለመማር ለመቅራት ወላጆችን ለመካደም ታግዝሃለች፣ ከጎንህ ትቆማለች። ሳልህ ከሆነች ሳልህ ከሆነች ሂድ አባትን ዘይረና እንሂድ እናትን እንዘይር ሂድ መስጊድ ሰግደና ሂድ ቀርተህና ሂድ ደዕዋ አድርገና ተነስ፣ ሌሊት ልስገር፣ ቁርአንህን ቅራ፣ ሐዲስን ቅራ፣ የተወሰነ ጊዜ ከነገድከ ደሞ የተወሰነ ጊዜ ደዕዋ አድርግ የምትልን ሳልህ ካመጣ ወላይ ታግዝሃለች፣ ትረዳሃለች፣ ከጎንህ ትቆማለች። አታዩም እንዴ ነቢዩን ዓለይሂ ሰላቱ ሰላም ኸዲጃ እንዴት ስታደርጋቸው ነበር? አብሽር ባንተ ላይ አላህ ምንም አያመጣብህ ጥሩ ሰውነ ዝምድና የምትቀጥል አብሽር እያለቻቸው አልነበረ እንዴ አገዛ ሳሊ ሴቶች እንደዚህ ናቸው። ሙጅሪሟዝ ዘይቱ፣ ዱቄቱ ምናምን ጫው ልጁ ታመመ፣ በሩ ተሰበረ እያለች ቢዚ ታደርጋለች። በቃ ቢዚ ሰላት ላይ ቆመ በርበሬ የዛሬ ተገዝቶ ሆን ዱቄቱ አልቆዩም ሲገባ አሁን ዝም ትለኛለህ ሰዎች ትጨቃጨቃለች። አዛ ነው የምታደርግ አዛ እንዲህ አይነት ሙጅሪሟ ትቅርብ። የቀራው ቅረት ይጠፋባል ሳሊዋን አላህ የምትፈራን ፈልግ በባትሪ ፈልግ፣ አምጣት። በባትሪ ቤተሰቦቿም ደካማ ቢሆኑ አግባት፣ እሷ ትሻላለች። መልኳም አነስተኛ ቢሆን አግባት። ተቀይነቻ ሌሊት ቆማለች። ቤት ስትገባ ቁራን ይቀራል። ስትገባ ልጆቹ ያፍዛሉ። ስትገባ ስጁድ ላይ ታገኛታል። ሌሊት ላይ ደግሞ ቀድማ ተነስታ ስጁድ ላይ ተደፍታ ታገኛታል። ሰላት ሰግዳ እስክትመጣ ልጆችን አሰግዳ ቁራን እየቀራች ታገኛታል። ይ ደስታ ነው። ኑሩን አላ ኑር ነው ይሄ። አማ እቺን ባለ ሀብት ፈልግ አታገኛትም እኮ የተወሰነ ቀን የጓደኞች ዝያራ አለ በየሳምንቱ የተወሰነ ቀን የዘመን ሰርግ ትላለች። የተወሰነ ቀን መኪና ይላሳጥብ ትላለች። የተወሰነ ቀን ፀጉር ቤት ትላለች። የተወሰነ ቀን የተወሰነ ቀን ቢዚ ቤት ልጆች ባዶ ነው የሚያድጉት፣ ባዶ ቀፉ ባዶ በሰራተኛ እጅ ነው የሚያድጉት። በቃ ባዶ ነው። እንዲህ አይነት ሙጅሪሞች ይቅርባችሁ። እናት አገባ ለሙጅሪሞች ሙጅሪሞች፣ ለሳሊዎች ሳሊሆች፣ ለፋሲቆች ፋሲቆች፣ ለካፊሮች ካፊሮች እኮ ነው የሚለው ሙእሚኖች ሙእሚኖች ነው የሚያገቡት። ኢማን ያለበት ቤት ሁሌ ሀብት ነው ሁሌ ሀብት ሁሌ ሀብት ደስታ። ቤቱን መቁምቃ አድርጋ ጠራርጋ ልጆችህን አጥባ ለራሷም ታጥባ ያለችው ውሃም ከሆነች ወተትም ከሆነች እንጀራም ከሆነ ዳቦም ከሆነ አቆነጃጅታ አቅርባ አርህብ እንኳን አላህ በሰላም አመጣ ብለ ትቀበላለች። ደስታ ጠዋትም ስትወጣ ለእኛ ብለ ተጨንቀ ተቸግረ ሐራም እንዳታመጣ አብሽር አላህ ከአንተ ጋር ይሁን፣ አላህ መንገዱን ይክፈትል ብላ ትሸኛለች። ሰላሙ እንዲህ አይነት ሳሌ የሆነችዋን ሴት ፈልግ ነቢዩ ናቸው ያሉት። ቃለ ተዓላ አላህ አያማ ትዳር የሌላቸውን አጋቧቸው ል ሚንኩም ከናንተ ወሳሊሒን ደጋግ ባርያዎችም ሚን ኢባድኩም ከወንድ ባሪያዎች ወኢማይኩም ከሴት ባርያዎች እንየኩኑ ፉቀራ ድሃውንም ቢሆኑ ዩግኒሁም ላህ ሚን ፈድሊህ አላህ ከትርፋቱ ይሰጣቸዋል። ይኸው ለሚጋቡ ሰዎች አላህ ከትርፋቱ ጀባ እላቸዋለሁ እያለ ነው። ይህን አትፈልግም? ዶክትሬቱ ኢንጂነሪንጉ ምኑ ምኑ ሳውዝ አፍሪካ ደቡብ አፍሪካ መብረዱ ይሻላል። በረ ትቀራለህ። በእዛው ወላጆችን ሳታገኝ እህቶችን ሳታገኝ እነሱ ይሞታሉ። አንተ እዛው ትቀራለህ ለገንዘብ ብለህ

ጅልባቧን አስተካክላ ምትለብስ ንቃቧን ምትለብስ ድምጿን ከፍ አድርጋ ማትጮ ፎቶ ለሰላሳ ወንድ ማታሳይ ቴሌግራም፣ ዩቱብ ላይ ቲክቶክ ላይ ወታ ማትለጠፍ ማትቀባባል አጅነቢይ ወንዶች ሽቶ ተቀብታ በየመንደሩ ማዞር ጫማ ማታስጮ ፀጉሯን ወደ ላይ ሰቅላት ማትዞር በየመንደሩ ገላዋን ማታሳይ ሙተደይን የሆነቻን በማግባት ነብዩ ለይ ሰለላሁ ሰላም አነሳስቶ አሉ። ቃል ነብዩ ለይ ሰለላሁ ሰላም አለ ያ ማሸረ ሸባብ እናንተ ወጣቶች ወይ እናንተ ወጣቶች ነቃ በሉ ማን ስተጣ ሚንኩም ከናንተ የቻለ አልባ የጋብቻውን ጣጣ ፈሊየተዘወጅ ያግባ ፈይለም የስጠጢ ማግባት ካልቻለ፣ ፋለይ ቢሰውም ይጹም። ትሜት አስቸግራ አይደል ሻዋ አስቸግራ አይደል ጹም። ፍትና ላይ እንዳትወልቅ ተደንገክ ሰኞ ሐሙስ አንድ ቀን እየሶምከ አንድ ቀን እያፈጸድከ ጾም አላህ እስኪሰጥህ ድረስ ነብዩ ያስቀመጡት መፍትሄ ነው። ትረጋጋለ፣ ትሰክናለ። አይነን ለሰላሳው ሴት አትወረውረው። አይነን ለሴቶች እየወረወርከ ኢማን ከቀልብም አይገፈፍም ኢማን ከራስ ጋር ይቆላል። ፈት ሴቶች ላይ ስናፈት የምንዘክረው ዝክር ራሱ ከምላሳችን ይጠፋል። የምንቀራው ቅራት ይጠፋል። ኢማናችን ይተናል። ሐራም ነዋ። አላህ እየታመፀ ኢማንህ እየተነነ ይሄዳል። ፈኢነሁ ለሁ ውጃ ለሱ ጋሻ ይሆነዋል። ሙተፈቁና ላይ ይሄም ቡኻሪና ሙስሊም የዘገቡት ነው። ከአብድላሂ ብኑ መስዑድ አንአቢ ሁረይረተ ረዲላሁ ተዓላ አኑ አንነቢ ስላ መልክተኛ ያለ እንዲህ ይላሉ። ቃል አሉ ላ መልእክተኛ፣ ቶንከውል መርአቱ፣ ሴት ልጅ ለትዳር ትፈለጋለች ለአርባኢን፣ ለአራት ነገር ሊማሊያ ለገንዘቧ ወሊ ሐሰቢያ ለዘሯዋ ወሊጀማሊያ ለቁንጅናዋ ወሊዲንያ ለዲኗም ትፈለጋለች። ፈዝፈር ብዛት ዲን ዲን ያላትን ቀጨም አድርጋሉ ነቢ ዐለይሂ ሰላቱ ወሰላም እንዳትሸወጡ። ተሪበት የዳክ እምቢ ብለ ጫማቋቋን ሊፕስቲክ ቻፕስቲክ መልኳን ዘሯን ፈልገ ዲን ሳይኖራት ሂደ የምትወጥቅ ከሆነ እምቢ ካልክ፣ ተሪበት የዳክ ድህነት ትውረስህ ወይ እጅ አፈር ትንካ አሉ ነቢ ዐለይሂ ሰላቱ ወሰላም። ስንትና ስንት ሐፊዞች እያሉ በየመንደሩ ምጮዋን በየመንደሩ ወንዶችን እያፋጨች የምትሳደበዋል፣ ወደ ቤት ይዞ ይገባሉ። የምትሳደበ ሰድባዊ ይዟት ይገባል ወደ ቤት። አንተን ብሎ ወንድ ስትለው፣ ከዛ በኋላ እንዴት ደፈረችኝ ብሎ ከእሷ ጋር ሲሰዳደብ ሲሰዳደብ ሲሰዳደብ ይዟት ወደ ቤት ይመጣል። እሱን ነበር አይ መጀመሪያ የሰደበችው። እናቱን ትሰድባለች፣ አባቱን ትሰድባለች፣ ዘሩን ባጠቃላይ ትሰድብለታለች። ቤት ከመጣች የሰደበችውን ይዞ ይገባል። እንዲሁም የሰደባትን ይዛ ትገባለች። አንቺ እንዴት እንዴት ነው የሚያደርግሽ አንቺ ምናምን ብሎ ይለክፋታል። ከዛ በኋላ እየተሰዳደቡ እየተሰዳደቡ እየተሰዳደቡ ይዛው ትመጣለች። ከዛ እሷን ሰድቦ ነበር አይ መጀመሪያ እናቷን፣ አባቷን፣ ዘር ማንዘሯ ሳይቀር ይሰድብላታል። ሙጅሪም የሆነ ሰው ሳይገባ ከጀመረ ገብቶ ደሞ ሚባቢላውላ ነው ይብስበታል። አላህ ነው የሚፈራሰው። ምን ማለት እንዳለበት ምን መስራት እንዳለበት ያውቃል። አላህን የሚፈራ አላህን ከምትፈራ ጋር ከተገናኘ ኒማ ነው። አላህን የምትፈራ አላህን ከሚፈራ ጋር ከተገናኘች ጸጋ ነው። ዱኒያም ላይ ደስታ ነው፣ አኼራም ላይ ተያይዞ ጀነት ይገባሉ። ወቃለ ለ ሰላት ወሰላም ነቢዩ ለ ሰላት ወሰላም አሉ አዱኒያ መታ ዱኒያ መጠቃቀሚያ ነች። ወከይሩ መታ ዱኒያ ከዱኒያ ከጥሩ መጠቃቀሚያ አልመርአቱ ሳሊሃ አሉ ነቢ ለ ሰላት ወሰላም ጥሩ የሆነች ሴት ነች። ዱንያ መጠቃቀሚያ ነች። ከዱንያ ዋናው ዋናዋናው ዋናው ዋናው ጥሩ የሆነች ሴት ነች። ጥሩ ሴት የገጠማቸው ወንዶች እኮ አልሀምዱሊላህ ይላሉ። በቃ ቤቴ ሰላም፣ አቅሌ ሰላም፣ ልጆቼ ሰላም ላይ ያሉ፣ ዲኔ ሰላም፣ ወላጆቼ ደስተኞች ናቸው፣ ዘርማንዘሮቼ ደስተኛ ናቸው ይላል። እሱ በሌለበት ቤተሰቦቹን ሰብሰባ አድርጋ አድርጋት ይዘለታል። እህቶቹን ሰብሰባ አድርጋ እናቱን እንደናታ ሰብሰባ አድርጋ ትይዛለች። ሳሊህ ነቻ። ሳሊህ ሴት ያገኘ ወንድ ተመርቋ፣ ሳሊህ ባል ያገኘ ሴት ተመርቃለች። እሱም እንደዚሁ እናቷን፣ አባቷን፣ ወንድሞቿን ሰብሰብ አድርጎ ይዝለታል። ይሄ ነው ኒዕማ የሚባለው ። ዱንያ መጠቃቀሚያ ነች። ከጥሩ መጠቃቀሚያዋ ጥሩ የሆነች ሴት ነች አሉ ነብዩ ለይ ሰላቱ ሰላም። ይሄም ሙስሊም ከአብደላህ ኢብኑ አምር የዘገበው ሐዲስ ነው። አላህ ሱብሓነሁ ወተዓላ እዚህ መስጊድ ላይ እንደሰበሰበን ጀነት አልፈርዶስ ላይ ሰብስበን። ሀገራችን አላህ ሰላም ያደርገው፣ መዝጊዳችንም አላህ ይጠብቅልን፣ መድረሶቻችንም አላህ ይጠብቅልን። በበጎ ነገር አቆይቶ በዛው ኸይር ስራ ወደ አኺራ ይውሰደን። ጃለን ያላህ ወያኩም ሚነ አልዲን ኢስተሚኡን አልቃውላ ፈይተቢኡን አህሰና ወሰላሙ ዓለይኩም ወራሕመቱላህ።